ሰላም ቤተሰብ እንዴት ናችሁ? አላችሁ? እግዚአብሔር ይመስገን አለን። እንዴት ናችሁልኝ? ዛሬ ለእናንተ የሚሆኑ ምርጥ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰብ ሁላችሁም ላይክ በማድረግ ጀምሩት። አዲሶቹ ደግሞ ሰብስክራይብ በማድረግ ላይክ አድርጋችሁ ጀምሩልኝ። ለእናንተ የሚሆኑ ምርጥ ምርጥ አስተማሪና አስገራሚ ቪዲዮዎችን ይዤላችሁ መጥቻለሁ። ወደ ቪዲዮዎቻችን

ተምች እማታድነው ነገር፣ ቤተሰብ ይሄን አይነት እኮ ነው ተምች የምትለው። በቃ ተምች ማለት ይኸውልህ ሰብልህን የሚበላብህን ሰሳልህ አላለ የሆነ አዎ፣ እሱ መጥቶ አንዴ ሰብልህን ሲበላብህ የሚበላ ይብላትና፣ እቺ ገንዘብ ሰው ደግሞ በጭራሽ ሳታፍር ሳታፍር ላሳክመህ አላለችው። አረ ተገላቢ ጊዜ፣ በዓመት ከፍተኛውን ጊዜ በቅዝቃዜ የሚያሳልፉ የአውሮፓ ሀገራት የቤት ውስጥ የድሮ ወለሎችን በማፍረስ የማሞቂያ ቱቦዎቹን ኢንስታል የሚያደርጉ ሲሆን እነዚህ የማሞቂያ ቱቦዎች ከዋና መቆጣጠሪያ ጋር ይገናኛሉ። በመቀጠል ወለሎቹ እንደገና ጠጠርና ኮንክሪት እንዲሁም ኢፖክሲ ተሞልቶባቸው የሚሰሩ ሲሆን በሙቀት ጊዜ ቅዝቃዜን፣ ከፍተኛ ቅዝቃዜ ሲኖር ደግሞ ሙቀትን እየሰጡ ኑሮን ምቹ ያደርጋሉ ተብሎላቸዋል። እንግዲህ የእኛ ሀገር የተባረከች ነች የምንለው ለዚህ ነው። ቤተሰብ በጣም የሚገርማችሁ መብራት እንኳን ትንሽዬ ከጠፋ ምን አይነት ችግር ሊፈጠር እንደሚችል አስቡት። እንደዚህ አይነት እንደዚህ አይነት በጣም ከባድ ነው። እኛ ሀገር ላይ እንግዲህ አስቡት መብራት ስንት ቀን ጠፍቶ እንደሚቆይ፣ እንደገና ደግሞ ምን አይነት ደግሞ ወይዘር እንዳለን አስቡት በጣም የሚገርም ነገር 12ቱም ወይም 13ቱም ወራቶች የኛ የተባረኩና የተቀደሱ ናቸው። በቃ ምንም ጭቅጭቅ የለውም። ይሄ ግን አስቡት መሬቱ ላይ እንኳን ተቀብሮ እንደዛ ተንትም ብሎ ማሞቂያ፣ ማቀዝቀዣ ከፍተኛ ሙቀት በሚሆንበት ሰዓት ኩል ያደርጋሉ። እንደገና ደግሞ አሁንም ከፍተኛ በረዶ በሚሮ ዜሮ አደለም ሀያ ነገቲቭ ሀያ በሚገባበት ሰዓት እንደዛ እያደረጉ እያሞቁ ነው የሚኖሩት መብራት ባይኖር አስቡት ምንን ሊፈጠር እንደሚችል እንግዲህ ተፈጥሮን እነሱ ናቸው ኮንትሮል የሚያደርጓት እዛ ላይ። እኛ ደግሞ ተፈጥሮ እኛን ኮንትሮል ታደርገናለች ማለት ነው፣ ማለት ትጠብቀናለች የሚለው ይመጥናል። ትጠብቀናለች፣ ትንከባከበናለች ተፈጥሮ ኢትዮጵያ እነዚህ የምትመለከቷቸው ሱዙኪ ዲዛይር እና ስዊፍቶች በጣም በብዛትና በስፋት ወደ ኢትዮጵያ ሊመጡ እንደሚችሉ ገምታለሁ። ይህን ነገር ዲቴል ከማንሳቴ በፊት ግን አንዳንድ ነገሮች ልበላችሁ። እውነት ነው፣ ቤተሰብ አሁን በጣም ወደፊት ከባድ የሚሆነው በኢትዮጵያ ላይ ኤሌክትሪክ ምናልባት ኤሌክትሪክ እና ደግሞ የተፈጥሮ ጋዝ። አሁን የተፈጥሮ ጋዝ መንግስት ተናግሯል፣ ከባድ መኪኖች ብሏል እንደሁ ሰምታችሁ ከሆነ። ባይዘወይ አንዳንድ ነገሮችን ፍሌክሲብል መሆን ያስፈልጋል ሪጅዲቲ ያስከፍላል፣ ዋጋ ያስከፍላል። በእውነት ነው የምላችሁ። አሁን ወደፊት ምናልባት ኢትዮጵያኖች አብዛኞቻችን መኪና የምንገዛ ከሆነ በኤሌክትሪክ አልያ ደግሞ በተፈጥሮ ጋዝ የሚሰሩ መኪኖችን መግዛት ሊጠበቅብን ይገባል። ለምን መንግስት አንዴ ትኩረቱን ፊቱን አዙሯል። እንግዲህ ይሄ እስከ መቼ የምትለውን እስከ መቼ የሚለውን ራስህ ማወቅት ማገናዘብ ትችላለህ። ነገር ግን አሁን በተለይ ተፈጥሮ ጋዝ ከገባ በኋላ ኤሌክትሪክ ደግሞ የምታቁት አሁን ኤሌክትሪክ እንዳለ መኪኖቹ ይገቡ፣ ነው ግን የምትወስነው አንተነህ በዛ ላይ አሁን የነዳጅ አስገብተህ ከዛ በኋላ ክፍለ ሀገር ለክፍለ ሀገር ልዞር ትችላለህ። አባቴ ከተማ ላይ ላትገባ ትችላለህ። የሆነ ከተማ ላይ በቃ የኤሌክትሪክ መኪኖች እንዳይገቡ ሊባል ይችላል። እኔ በራሴ በተሞክሩ ምነግራችሁ፣ አንዴ ይውላችሁ ህንድ የሆነ ጊዜ ሄድኩኝ፣ በ2018 2018 ላይ ሄጄ እንዳለ ጭስ በጭስ ነበር። ከተማዋ በሙሉ ጭስ በጭስ ነበረች። አሁን ደግሞ 2024 ላይ አሁን በባለፈው እጅ ሳል የሚገርማችሁ ያ ሁሉ ጭስ የለም። የሆነው በኤሌክትሪክ ነው። በተለይ እነዚህ ትናንሽ ቫይክሎች በሙሉ ባሶቹ ደግሞ ፐብሊክ ባሶች እነዚህ ጭስ በጭስ በህዝብ ጥንቅድግ ብለው የሚሄዱት ህንድ ላይ እንዳለ ኤሌክትሪክ ናቸው። ስለዚህ ሌሎቹ የነዳጅ የምናምኖቹ ሀፍ ካልሆኑ በስተቀር ገጠር ነው የሚሰሩት ገጠር የትሆናለህ? በቃ በእውነት ነው። ይህ ትክክለኛ እውነተኛ ነገር ነው የምነግራችሁ። ፍሌክሲብል ሁኑ፣ በቃ ፍሌክሲብል ምንም ነገር ልትላት፣ ፍሌክሲብል ሁነህ መኖር ነው በቃ የሚያዋጣው።

ወንድሜ ዛሬም ነዳጅ ለመቅዳት ትሰለፋለህ። ቻርጅ ለማድረግስ ትሰለፋለህ። ልጆች ነፃ ነው ብጭናችሁም ችግር የለውም ግን፣ ምንድነው ዛሬ የእረፍት ጊዜ ስለሆነ እንዝናናለን። እዚህ በነዳጅ ምክንያት ብዙ ሰዎች እየተቸገሩ ነው፣ ግን እኛ በነፃ ሀይል ነው የምንንቀሳቀሰው እና ምንድነው፣ ክላክስ የሚያደርገው ተፈጥሮ የሚገርም ነው። ቤተሰብ ተፈጥሮ እንደዚህ ነው እንግዲህ። አይታችኋት አላርለ ወፏ ምን ሰው ሲመጣባት ምን እንደምትመስል በእውነት እንደዚህ ራሷን የምትቀያይር አንዲት እንትን አለች። የሆነች ተሳቢና ተራማጅ አለችና የሆነ ጊዜ አንተ ቀይ ከለበስ ቀይ ትሆናለች፣ አትገኝም። ይሄ ምንድነው ሰርቫይቫል ኦፍ ዘፊተስ የሚባል አለ። ራስህን ለማዳን የምትጠቀምበት ወይም ተፈጥሮ ራሱ የሰጠህ ማለት ነው። ተፈጥሮ ነው በቃ የሚሰጥህ። በቃ ጥቁር ሲሆን ጥቁር ትሆናለ፣ አረንጓዴ ሲሆን አረንጓዴ ችን እንስሳ ደግሞ እንዳያቸዋት አሁንም፣ በቃ የሚገርም በቃ። ሰዎች ሲመጡ ፍላወር ነው የምትመስለው። ፍላወር መስላ ወይም ግንድ መስላ ቁጭ ትላለች፣ ሰዎች ሲሄዱ እንትን ትላለች ማለት ነው። ይህ አይነት ጥበብ የሚገርም ጥበብ ነው። እግዚአብሔር መቼም እንደዚህ በዚህ ነው የምታውቁት። በቃ የሚገርም ነው። ሌላው ሰውየው በጣም ገርሞኛል በእውነት ቅድም እንዳልኳችሁ ናቹራል ጋዝ ምናምን ምናምን ብያቸዋለሁ። ኤሌክትሪክ ምናምን አሁን ይሄ ደግሞ በጣም የራሱን ፍልስፍና የፈጠረ ነው። እንግዲህ ምናልባት ከፍ ካደረገው የሆነ ነገር አልብሶት ልብስ አድርጎለት ከኋላዋ ደግሞ የሆነ ነገር አድርጎላት እንደዚህ የሚሳብለት የሚንቀሳቀስ ከሆነ በተለይ ዳገት የሚወጣለት ከሆነ ቁልቁለት ላይ በእርግጠኝነት የመሄድ ድል አለው። ተገንዝብ ያለው ወደ ዳገቱ ግን ተራራ ምናምን የምትወጣለት ከሆነ በጣም አሪፍ ነው። በጣም አሪፍ ስራ ነው። በእንጨት ነው የተሰራው። እንደገና ብረቶች ናቸው፣ ጭቆኔታ ብረቶች ናቸው የተጠቀመው። አራቱ ምንትኖች ላይ በዛ እንትኑ እንደዚህ አድርጎ ነው የሚሰበው። እንደ በከራ አይነት ነው የሚጠቀመው። በከራ ታቆ ከሆነ ማለት እንደዚህ በከራ አንደኛ ደረጃ መፈንቅል የምንለው እንደዚህ አይነት ነገር ነው። እሱን ይጠቀማል። ስትገፉ ሄዳል። እዛ ደረጃ ላይ ከፍ ካለ ቦታ ላይ ግን የሚሄድ አይመስለኝም። እንግዲህ እሱን ደግሞ በደንብ አድርጎ አረጋግጦ ወይም ደግሞ የሆነች ጊር ነገር ተጠቅሞባት ጊሯን ማለት ነው እንደዛ ካደረገ በእርግጠኝነት ማለፍ ይችላል ብዬ አስባለሁ። በጣም ምርጥ ስራ ነው፣ ምርጥ ስራ ነው በእውነት ማበረታታት ነው ያለብህ። እንደዚህ አይነት ነገሮች በጣም ግሪን ናቸው። በጣም ደግሞ ኮስት አያስከፍሉም፣ ነፃ ናቸው። እንደዚ አይነት በተለይ የሆነ ጊዜ ታስታውሳላችሁ፣ አንድ አፍሪካዊ እንትን ሞዛምቢክ ነበረ፣ ሞዛምቢክ ነበር። ሞዛምቢክ ብቻ እንደዚ አይነት ሀገር ላይ ያለ ነዳጅ በውሃ የምትጠቀም መኪና ዝሮ መኪና። ግን አውሮፓኖች እስካሁን ድረስ ድሉን አልሰጡትም። ግን እሱ አሁንም ከራሻ ጋር ኮኔክት አድርጓል። ራሻ ምናልባትም ትገኛለች። ዚምባብያዊ የሆነው ማክስዌል ምንም አይነት ቻርጅ ወይም ኤሌክትሪክ የማይፈልግ የኃይል ማመንጫ ጀኔሬተር ይፈጥራል። ነገር ግን ይህ ጀኔሬተር ኃይል የሚያገኘው አካባቢያችን ላይ ካለው አየር ፍሪኩዌንሲ ነው። ታዲያ ለመኪና ብቻ አይደለም ኃይል የሚሰጠው እስከ 300 የሚሆኑ ቤቶችን ምንም አይነት ወጪ ሳያወጡ ኃይል መስጠት ይችላል። ይህ ጀኔሬተር በሚሊዮን የሚቆጠሩ አቅም የሌላቸው ህዝቦችን ይረዳል ተብሎ ይታመናል። አሁን ግን ማክስዌል የት እንዳለ የሚያውቅ ሰው የለም። የፈጠረውም ግኝት ዚምባብዌ እስር ቤት ውስጥ እንደሚገኝና እሱም ለመጨረሻ ጊዜ ወደ አሜሪካ ሲሄድ የተመረዘ ነገር ሰጥተውት ወደ ኢአር እንደተወሰደ ፍንጮች ያሳያሉ። የካምፓኒው ቃል አቀባይ እንደተናገረውም ማንነታቸው የማናቃቸው ሰዎች እኛን ለማጥፋት ብዙ ጊዜ ሙከራ ሲያደርጉ ነበር ሲል ተደምጧል። ይሄንን ጄኔሬተርም የአሜሪካ ማርኬቲንግ በተደጋጋሚ ጊዜ ውድቅ አድርጎታል። የሀገሪቱ መንግስትም ስለዚህ ነገር እውቅና መስጠትን አልፈለገም። ብዙ ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። ይሄው እንግዲህ ቢያንስ ቁመቱ ከ100 ሜትር ያላነሰ ቁመት ላይ ነው። ሙሉ የተፈጠፈጡት ማለት ነው። ስላድ ነው የተሰራ ያለበት ሰዓት ላይ ነበር። ይሄን ለማግኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ እዚህ ውስጥ የነበረው እንጨት እንግዲህ ሚንጃር ሸንኮራ ላይ ማርያም ቤተክርስቲያን ላይ እንግዲህ በሃያ አንድ በተከሰተው አደጋ አይታችኋል። እንግዲህ ያን የስዕል አድኖ ምርቃት ነበረ እሱን ለማየት እንግዲህ በጣም የሚገርም የሚገርም የሚገርም ስራው እንግዲህ፣ ምናልባት ብዙ ጊዜ ቆይቶ ይሆናል። እንግዲህ እንጨቱ በጣም አሳሳቢ ነው። ያው እንጨት እንግዲህ ምንጊዜም ጊዜ ሲቆይ በመበስበስና መድረቅ ስለሚያመጣ ያን ተደረመሰ። በዛ ምክንያት እንግዲህ ብዙ ሰዎች ሞቱ ከሶስት መቶ በላይ ሰዎች ሞተዋል ነው የሚባለው ሌሎቹ ደግሞ የቆሰሉት ብዙ ናቸው እንግዲህ ላረፉት እግዚአብሔር እንግዲህ ነብሳቸውን በአጸደ ገነት ያስቀምጥ ለተጎዱት ደግሞ እግዚአብሔር ደግሞ ምረቱን ያምጣላቸው ምንድን ነው የሚባለው የውሻ ቁስል ያደርግላቸው ቶሎ እግዚአብሔር አገግሙ ወደ ስራቸው ይመለሱ እንላለን ልብ ሰባሪ ነው በተለይ ለኦርቶዶክሳውያን ልብ ሰባሪ ነው የነበረ ሳምንቱ በየቀኑ የምትበሉት እንቁላል ከእውነተኛ ዶሮ ላይሆን ይችላል። በአንዳንድ ገጠራማ አካባቢዎች በሚገኙ አነስተኛ ፋብሪካዎች ውስጥ ያለምንም ዶሮ በደቂቃዎች ውስጥ ሰው ሰራሽ እንቁላል ያመርታሉ። እንዴት እንደሚሰሩ እነው። በመጀመሪያ ከጀላቲን ከስታርችና ከምግብ ቀለም የተሰራ ፈሳሽ ያዘጋጃሉ። ይህንን ፈሳሽ ወደ ሻጋታ በመክተትና በመምታት በማንቀጥቀጥ ልክ እንደ እንቁላል ነጭ ክፍል ያዘጋጃሉ። በመቀጠል ቢጫ ቀለም ያለው ፈሳሽ በማዘጋጀት ልክ እንደ እንቁላል አስኳል በመሃሉ ላይ ያስቀምጡታል። በመጨረሻም የእንቁላሉን ቅርፊት ለመስራት ፕላስተርና ካልሲየም ካርቦኔትን በማደባለቅ ወይ በመቀላቀል የቅርፊቱን ቅርጽ ያስይዙታል ሲሰበር ልክ እንደ እውነተኛ እንቁላል ቢጫና ነጭ ክፍል አለው። ነገር ግን ጣዕሙ የእውነተኛ እንቁላል አይደለም፣ ከጊዜ በኋላም ጤናን ሊጎዳ ይችላል። ይህ ነው ሰው ሰራሽ እንቁላል፣ ዋጋው ርካሽ፣ በአይን ሲታይ አሳማኝ፣ ነገር ግን ጤና አደጋ ላይ ሊጥል የሚችል በጣም በጣም በጣም የሚገርማችሁ ጊዜው በጣም በጣም መጥፎ እየሆነ ነው፣ መጥፎ እየሆነ ነገር ነው። እንግዲህ በጣም ብዙ ጊዜ አይታችሁታል። በተለይ ፍሩቶች ላይ በብርቱካን ላይ አይታችሁ ከሆነ አፕል ላይ ምናምን እንደዚህ አቮካዶ ላይ አሁን በጣም ይሄ መጀመሪያ ላይ ጀሞሲድ ነበር፣ ማዳቀል ነበር። ይሄ ማያዳቀልክ አንድ የሆነ ነገር ትልቅ ነገር መፍጠር። ለምሳሌ ምን አይነት ፓፓዮን ከምን ጋር ታዳቅለዋለህ? ምናልባት ከባናና ጋር ሊሆን ይችላል የሆነ ሌላ ዲቃላ አይነት ጣዕሙን የማታውቀው ነገር ይፈጠራል። ወይም ደግሞ ብርቱካንን ከምንግድ ከማንጎ ጋር ስታደቅለው ማንጎም አይልም እንደገና ብርቱካንም አይልም። በቃ የሆነ እንትኑ በቃ የተለየ ማለት ነው። እንደዚህ አይነት ነገር ይሄ ጀሞሲድ የሚባል ነበር። ማዳቀል በጣም ከባድ ነበር። ወደ ኢትዮጵያ እንዳይመጣ በጣም ብዙ ሰዎች ታግለው ነበረ። እንግዲህ ምናልባት እነ ዶክተር ተወልደን ታቋቸው ከሆነ በጣም የታገሉ ናቸው። አሁንም ድረስ እንግዲህ ምናልባት እየሰራ ከሆነ አሁንም ለማየዋሴ ዶክተር አለማየዋሴ እሱም፣ የስነ ብዝሃ እንትን ነው ተመራማሪ ነው። በዛ ላይ ይህን ነገር በደንብ አድርገው ዲል አድርገው ጀምሲድ እንዳይመጣ፣ አገራችን ውስጥ እንዳይገባ በጣም ተከራክረው ነበር። እንግዲህ መንግስትም፣ ብዙ ዲል ማድረግ የነበረበት ነው ይመስለኛል። ጀምሲድስ በጣም ከባድ ነው፣ ወደ ኢትዮጵያ እንዳይመጣ መንግስትም ሁሉም ሊረባረብበት ይገባል ተብሎ ነበር። አሁን ግን ገብቷል። እኔ ብዙ ጊዜ አግኝቻለሁኝ። ለምን ብትሉኝ ይሄ አቮካዶ ብዙን ጊዜ አግኝቸዋለሁ። እንደገና ሙዝ ላይም ተፈ ተሰርቷል። ምንም ማረግ አትችሉም። ምን ሙዝ ብቻ አይደለም ማንጎ ላይ ተሰርቷል። ብዙ ነገሮች አሁን ጀሞች በቃ ተሰርተዋል። አሁን አርቲፊሻሉ መጣ ነው። ቤተሰብ ሌለውን ተውት፣ ጀሙ ተሰርቷል። ኢትዮጵያ ውስጥ ተሰርቷል። መንግስት ራሱ ሰርቶታል። ምንም ማረግ አትችሉም። ግን እንዳይመጣ ነበር በፊት የተከራከሩት። አሁን ግን ጀም ተሰርቶ እየበላ ነው ነው። ብርቱካን ስትበለው ብርቱካን አይልም። ብርቱካን ብርቱካን፣ ወይ ማንጎ ጣም አለው ወይ የአቮካዶ ጣም አለው ሌላ በቃ የተቀላቀለ ነው። እና ይሄ ጀምሲድ አሁንም እየፈታ ነው ያለው። ይሄ ደግሞ ባይበቃ አሁን እንደገና ደግሞ ሌላ አስቡት፣ አርቲፊሻል የሆነ እንቁላል አርቲፊሻል የሆነ ብርቱካን ቤተሰብ ምንድን ነው ግን? እኛ ይሄዳ የገባ ነው እንደ እንደዚህ እኮ ቁጥጥር እሚደረግ ይገባል። በጣም አሰጊ እኮ ነው። እንቁላል ጠፍቶ ነው እኛ ከኛ አገር አሁን እንቁላል እንትን የሚል ጠፍቶ ነው ውጭ ድረስ ቻይና ድረስ የሚመጣልን። እኔ በጣም አንዳንዴ እኮ በጣም እየገረመኝ ነው ምን ለመሆን ነው ምን ለማድረግ ነው ይሄን እንደዚህ እስኪመጣ መንግስት ምን እየሰራ ነው እንዴ? እዛ ላይ ጉምሩክ ያለ ማንኛውም ላይ ያላችሁ አታሳልፉ። እንደዚህ አይነት ነገር በቃ ምንድን ነው ትውልድ እኮ ነው የምገሉት። ካንሰር ነው የሚሆነው። ይሄው ታ ያለ ኳንሰር ፍላሊት ፌል አደረገ እየተባል፣ ከዚህ ስትረዳ ነው ምትል። እንዲሁም መረዳቱ ማተረዳ ነው ጭሰን የምንሞተው በቃ ማንም አይረዳ። አሁን ሰለቸ እኮ በዛ አንድ ሁለት ሶስት ሲሆን በቃ ሰው እንትን እያለ ነበር። አሁን ማን ይርዳ? እሺ ማን ይርዳ? በዚህ እንዝላልነት ነው የመጣውን እንቁላል ውጭ እስከሚመጣ ቻይና ድረስ እስከሚመጣ፣ እንዲ ምንድን ነው እንቁላል አተንኛ ይህ እንቁላል ዘጭ ነው ያለን። እኛ እንቁላላችን የሀገራችን ይሰራ፣ በቃ የሀገራችን እንዲ ቢወደድም እንኳን እሱ ይሻላል። እኔ እኮ በቃ ምንም ምንድን እየተሰራ እንደሆን እየገባኝ አይደለም። ህብረተሰቡ ምንድን ነው የኔነት ጠፋሳ። ወንድሙ በካንሰር ታሞ ሲተኛ ምን መስሎት ነው? ይሄን እየበላ ነው። ተመልከተው፣ ይሄን እየበላ ነው የምትታመመው ከዚህ አለፍ ካለ ደግሞ አስበው ምን እንደምትበላ። ሌሎቹን አይታችኋቸዋል። እነዚህ ማስቲካ ምናምን የሚመጡትን ደግሞ እነሱን በሆነ ልቁም ነግራችሁ። ይሄ በጣም ለሀገራችን በጣም ውድቀት ነው እየመጣብን ያለው። ውድቀቱ ምንድነው? እኛ ስንታመም፣ እኛ ስንታጎል፣ ምሁር ይጠፋል፣ ልጆች የሚማሩ ይጠፋሉ። በካንሰር እየተጎዱ ነው። ኩላሊታቸው ፌል፣ ገና ከመወለዱ ኩላሊቱ ፌል አድርጓል ይባላል። እንዴ ምን ውጤት ነው ይሄ? ምን ውጤት ነው? ይህን እስኪ ወደኋላ መለስ ብላቸው አስቡት። እስኪ ከዛሬ ሀያ ዓመት በፊት ካንሰር ታውቃለህ? ብዙ ካንሰር አይታወቅም። ኩላሊት ፌል አይታሰብም በጭራሽ። አሁን ግን ይሄው 30 ዓመት 20 ዓመት በኋላ የመጣውን ነገር አስቡት። እና ይህን ራሳችን በራሳችን ነው ማዳን የምንችለው። በተለይ እኔ ቴኬር አድርጉልኝ የምላችሁ በተለይ በተለይ ጉምሩክ ላይ ያላችሁ፣ መንግስት ላይ የምሰሩ፣ ይሄ ኢምፖርት ኤክስፖርት ላይ የምሰሩ ሰዎች ጥንቃቄ አድርጉ። በቃ ለትውልድ አስቡ። በቃ ምንም ነገር ቢያንስ እንደዚህ አይነት አርቲፊሻል ነገር አይምጣብን የተዳቀለውን እሺ፣ የተዳቀለ ትሆነ ዝም አልን በቃ። አርቲፊሻል ነገር ደግሞ አይምጣብን። ምን እናደርግ? እሺ፣ የራሳችን እኮ ነው የምናስገባው። ለምን ነው የምታስገባው አንተ? እንደ ህብረተሰብ ከሌለ እኮ አትኖርም። እዚያ ላይ ጉምሩክ ላይ ቁጭ ብለህ አንተ ችግር ውስጥ የታወቀ ነው። ለአንተ ምንም አይደል፣ ነገ ግን ትገባታለህ። ዙረስ ከሌለ አንተ ነው መበላት። ዙረ ዙረሽ ዙረሽ አንቺ ጋር ብራዘር እያስታወስን ሲስተር እዛ ላይ የምትሰሩ ሰዎች ራሳችሁን ጠብቁ። ቢያንስ እንደዚህ አርቲፊሻል ነገር ወደ ሀገራችን እንዳይገባ አድርጉ በቃ

እንግዲህ ትዝታ ያለባችሁ እንደዚህ ነው። ቤተሰብ በጣም የሚገርም ተፈጥሮ እንግዲህ እንደዚህ ነች። ተፈጥሮ እንደዚህ ናት። አስቡት አሁን እዚህ ጋር ሁለት ነገሮችን ላንሳላችሁ። እነዚህ ልጆች ማን አስተምሯቸው ነው? ማን አስተማራቸው? በቃ ተፈጥሮ ከቤተሰብ ከምናምን ነው የወሰዱት። አሁን ይህ ህፃን ልጅ አስቡት ከተማ ላይ አሁን እንደዚህ ማን ነው እስኪ ግጥሙን ገጥሞ ምናምን እንደዚህ ሪትሙን ጠብቆ የሚያዘፍን? እስኪ ይህ ከተማ ልጅ በእነዚህ ዕድሜ ያለ በእውነት ነው የምላችሁ እኔ ራሴ እንትን እልል እችላለሁ የለም አሁን ቱሪስቶቹን ተመልከቱ። ወይ ይሄን ቱሪስት ልነግራችሁ የምችለው አባይ ላይ አባይ አባይ ፏፏቴው ላይ ስትሄዱ የሚገራረሙ ልጆች አሉ። ይሄ ብቻ አይደለም፣ ላሊበላ ሂዱ ደግሞ በጣም የሚገራረሙ ዋሽንት የሚነፉ ዋሽንቱ በደንብ አድርገው እንትን ዋሽንት በጣም ይነፋሉ። እንግሊዘኛ ታፍ ናቸው። እንግሊዘኛ የእውነት ነው ምላቸው። እንግሊዘኛ እዛ ፈረንጆች ሲመጡ ምንም አልተማሩም ሁለተኛ ሶስተኛ ክፍል ቢሆኑ ነው። ከዛ ግን በደንብ አድርገው ነው የሚያናግሯቸው በእንግሊዝኛ ፈረንጆቹን። ከዛ ደግሞ ባህሉን ጠብቀው እንዴት እንደሚነግሯቸው ይሄ ትራዲሽናል እንትን ነው ይሄ ኢንስትሩመንት ነው፣ እንደዚህ እንደዚህ እንደዚህ ያገለግላል፣ እንደዚህ እንደዚህ እያሉ ዋሽንቱን ሁሉ እያስተዋወቁ ለኢትዮጵያ ቱሪስት በቃ ትልቅ እንትን የሆኑ እነዚህ በቃ የት አስበውታችሁታል። እንዴት እንዳየው ተመልከቱት። በእውነት ነው ምላችሁ፣ በጣም አሜዚንግ መሄድ ያልቻላችሁ ወደ አባይ ሂዳችሁ ማየት ትችላላችሁ። እውነታችን ምላችሁ፣ ምናልባት እድሉን አጋጥሟችሁ ሄዳችሁ ከሆነ ባህር ዳር ሄዳችሁ ከሆነ ጭስ አባይ ሄዱ። ጭስ አባይ ስትሄዱ ገበሬዎቹ እና ልጆቹ ራሱ በድንብ አድርጎ ያስጎበኟቸኋል። ምን አድርጋችሁ በየት በኩል ሄዳችሁ መዝናናት እንዳለባችሁ ይነግሯቸዋል፣ ያዝናኗቸዋል። በዘፈን እንደዚህ ነፃው ነው ማለት ያለ ምንም ኢንስትሩመንት በዋሽንትና በራሳቸው በመንትን በማለት እጃቸውን በመጠቀም በጣም አሜዚንግ ነው። ላሊበላ ብትሄዱ እንደዚሁ ሌሎች ቦታዎች በባለፈው አይታችኋል። ኦሮሚያ አካባቢ ማን ነበር የሚባል ልጅ አንድ ህፃን ልጅ ነበረ። ፈረስ ነው የሚያስጋልበ። በቃ ፈረስ እየወሰደ ያስጋልበል፣ ቦታውን ያስጎበኛል፣ ዋሽንት ይነፋል። ጅራፍ የሚባል ነገር አለ፣ እንደዚህ እያጮፉ ምናምን። እነዚህ አንደኛ የቱሪስት መስህቦች ናቸው። እነዚህ እነዚህን ማዳበር አለብን። እንደገና ደግሞ እኛም መጋበዝ ማስታወቅ እንደዚህ አይነት ነገሮች በጣም ብዙ ነገሮችን ከምንሰራ እንደዚህ አይነት ነገሮች በጣም አስፈላጊዎች ናቸው። ፈረንጆች የምታዮች ነው ይመጣሉ። ያ ያሉ በቃ በእርግጥ አሁን እና ቤተሰብ እንደዛ ነው። ሁሉንም ነገር እየዞራችሁ ማየት ትችላላችሁ። ጎብኙ። ስትጎበኙ ደግሞ እንደዚህ በደንብ በተለይ አንዳንዴ እድል ስታገኙ መጠቀም ነው በቃ መጠቀም የሚያክል ነገር የለም። ቤተሰብ እነዚህ ነው የምታዮች ናቸው። አሁን በሬውን አያችሁት አደለም። አሁን ይህም በሬ በሬ ከተማ ላይ ብታመጡት ሰውን እንዴት እንደሚያባረው ታውቃላችሁ። እንዴት በቃ ሰውን በጭራሽ በውጊያ ነው የሚያሮርጠው። ይው የራሱን ግን ይህን ጻለች። አሁን ይህ በእርግጠኝነት ነው የምነግራችሁ። ስምንት ዓመት ይሆናል። ስምንት ዓመት ምናልባት ስምንት ዓመት ሊሆኑ ይችላል፣ ግን ስምንት ዓመት ሆኖ ይህን ግንዲላ በሬ ይዞ ይጠብቀዋል። ምንም ገብሱን አይበላበትም። ዝም ብሎ እሱ ይቆሟል። እሳሩን ብቻ ነው የእንትን የሚለው። ተግባብተዋል፣ እንምላችሁ ኮሚኒኬት ያደርጋሉ በቃ አነግርም ይሄ በቃ የተፈጥሮ እንትን ነው። በቃ ተፈጥሮ የሰጠችው የተፈጥሮ ህግ ነው። በቃ እንዲከባበሩ አድርጓቸዋል። አሁን ያን ሕፃን ልጅ እንግዲህ ያስቡት። ምንም አያስቀረውም። አሁን እንደዛ ላይ ሄዶ ስንዴውንም ሁሉንም በቆሎንም በልቶ መሄድ ይችላል። ግን ህግ ነው በቃ፣ ያከብረዋል። እንትን ይለዋል። አይወጋውም። እንደዚህ በውጊያ በቀንዱ እንትን አይለውም። በቃ ተከባብሮ ነው የሚኖረው። ሁለቱም የኋላ ጎማዎች በጠባብ መንገድ ላይ ወደ ጉድጓድ ውስጥ ቢገቡ ምን ታደርጋላችሁ? ለእርዳታ መደወል ቢያንስ አንድ ሺህ ብር ያስወጣል። ግን አትደንግጡ። በፍጥነት ለመውጣት የአንድ ደቂቃ ብልሃት ይወስነዋል። አንድ ጎማ ብቻ ጉድጓድ ውስጥ ከገባ አንዳንድ ጊዜ መኪናው በራሱ መውጣት ይችላል። ነገር ግን ሁለቱም የኋላ ጎማዎች ሲወርዱ ጀማሪዎች ይደነግጣሉ። ነዳጁን የቱንም ያህል ብትመቱት መኪናው አይንቀሳቀስም። ያኔ ነው መጎተቻ ገመድ የሚያስፈልገው። ዘዴው ቀላል ነው። ገመዱን በኋለኛው ተሽከርካሪ ቋት ባለው ክፍተት ውስጥ ሰሩት። ከዛም አጥብቃችሁ ጎትቱት። በሌላኛው በኩል ያለውን ጫፍ ደግሞ ከፊት ባለው ተሽከርካሪው ስራ አሳልፉት ሁለት ጊዜ ከተቀለላችሁ በኋላ አጥብቃችሁ ጎትቱት በሌላ በኩል ተመሳሳይ ነገር አድርጉ ግን ልብ በሉ ሁል ጊዜ ሁለት አምስት ሜትር ገመዶችን በመኪና ውስጥ ማስቀመጥ አለባችሁ ሁሉም ነገር ከተዘጋጀ በኋላ በጣም ጥሩ ነው እንጂ ጥሩ ነው ጥሩ ነው በእውነት በደንብ አርጋችሁ ትኩረት አድርጋችሁ አይታችሁታል ይሄ የሚገርም ነው በጣም የሚገርም አስተማሪ ነው ቴንኩ ቬሪ ማች እንደዚህ እንደዚህ አስተማሪ ነገሮችን ጣል ጣል እናደርግላችኋለን እናንተ ደግሞ እስከዚህ ድረስ ካላችሁ ሰብስክራይብ ላይክ ማድረጋችሁን እንዳታቋርጡ ቤተሰብ ሁላችሁም ይህን ቤት በደንብ አርጋችሁ ያሳድጉት የእናንተ ቤት ነው። እኔም ይጠቅመኛል። ላይክ አድርጉ። ዝም ብላችሁ አትሄዱ። ላይክ አድርጋችሁ ሳቻላችሁ ደግሞ ኮመንት ጻፉ፣ ኮመንት ጻፉ። አረ አንጽፍም ካላችሁ ደግሞ ምን ማድረግ አለባቸው? ላይክ አድርጉት፣ ላይክ አድርጉት። ቤተሰብ ላይክ አድርጋችሁ ለፉ። ለእኔ ይጠቅመኛል። ቤተሰብ እስኪ ሻላረ ምን አባት አባት አባት ሰጥክ ነበረ። በእውነት ነው የምላችሁ፣ እቺ ልጅ ይሄ አይደለም የሚገባት የነበረው። በደንብ አድርጎ በሁለተኛውም መድገም ነበረበት። በዚህም በዛ አድርጎ ደግሞ ይቅርታ ብለው እንድትሄድ ነበር ማድረግ የነበረበት። ምንድን ነው ግን እየተደረገ ያለው? በተለይ እኔ አሁን አንዳንዴ ያልገባኝ ነገር ካፕሎች ላይ፣ ባለትዳሮች ላይ የሆነ የሚደረግ ይሄ እንትን ነገር ሴራ ነገር፣ ወይ ለማለያየት፣ ወይ ደግሞ የእሷን ለመውሰድ፣ ወይ ደግሞ እሱን ለመውሰድ የሚያደርጉት ነገር አይገባኝም። ምንድን ነው እናንተ አላማችሁ ምንድ ነው? ወንድ ሞልተዋል፣ ሴትም ሞልተዋል። እንደገና ምን ማለት ነው? ይኸውን እንዴ! ለምን ፊልሙ አይቀርም? ለምን ብሩ አይቀርም? እንዴ አንዳንዴ እኮ በቃ ምንም ነገር እኮ የምትሉት ነገራችን እየጠፋብን እኮ ነው። አሁን እች ምንም ነገር የላትም። ጓደኛውን ይዞ እየሄደ እያለ ካፕል ነው አበባ ልስጥህ? አራየ ሞት ይስጥሽ፣ ሞት ይስጥሽ ነው የምልሽ። በቃ እግዚአብሔር ምስክሬ ነው፣ ሞት ይስጥሽ ላንቺ። በቃ ምን ማለት ነው ይሄ? አሁን አንዳንዴ በጣም ይገርመኛል። እንደዚህ አይነት ነገሮች ላይ በጣም ካውንተር እያደረጉ ብዙዎቹ የሚፈልጉት ባለ ትዳሮቹን እየፈለጉ የሚያጠምዱ እሴቶች እንዳሉ ሁሉ ወንዶችም አሉ። እንደዚህ አይነት ነገር ቢቀርባችሁ ይችላል በእውነት ነው ምላቸው። እንደዚህ አይነት ነገር በተለይ ማለት ነው ውርደት ነው የሚያከናንባችሁ። በቃ የራስህን ፈልግ በቃ የራስህን መፈልግ አትችልም፣ የራስህን ማቆም አትችልም። አቺ ምንድነው ፊልም ከሆነ ሌላ ፊልም ሰሪ ስንት ፊልም ወልቶ ይን እንደ የሚሰራ ሪያክሽን ፊልም ሰሪ የሆነ ፊልም ሰሪ በቃ ወይ ደግሞ ሌላ ኮንተንት ሽን አዘጋጅተ መስራት እንዲህ አይነት ነገር ላይ ሰው ትዳር ላይ ሄዶ ጠብ ማለት ምን ማለት ነው? ልጅቷ ብትቦክሳት እንዲያውም ልጅቷ ነበር መምታት የነበረባት። ይቅርታ አድርጉልኝና ከሱ ይልቅ እንዲሁም እሷ ብትመታት ደግሞ የተሻለ ይሆን ነበር። ብተፋባት ማለት ነው ሚን ትላለች። በእግዚአብሔር እንግዲህ ቤተሰብ በጣም አመሰግናለሁ። ሁላችሁም እስከዚህ ድረስ ካላችሁ፣ ሁላችሁም ላይክ አድርጋችሁልኛል፣ ሰብስክራይብ አድርጋችኋል። ሁላችሁንም አመሰግናለሁ ቤተሰብ። እንግዲህ ሌላ ቪዲዮዎችን ደግሞ በሌላ ጊዜ ይዤላችሁ እመጣለሁ። ቤተሰብ እጅግ እጅግ አመሰግናለሁ። ቴንክ ዩ ቴንክ ዩ።